ያው ሰባት ዓመታትን በስኬት ብለው ጀምሯል። በአዲስ ምዕራፍ ላይፎች እንግዲህ ሰባት ዓመታቸውን ባለፈው አክብረዋል። ሰባት ዓመታትን በስኬት አሁንም ወደ ስኬት በሚል መርህ ቃል ነውና ያው ላይፍ ጋር ተመቶ ምንም አይታጣም የሚል ይመስላል አገላለጻቸው። ትንንሽ ብድሮችን እስከ ትልቅ እስከ አስር ሚሊዮን ብር ድረስ የሚያገኙበት የብድር አይነት ነው። በአነስተኛ ወለድ። አሁን ደግሞ ሰው ብድር ስትዩ ወለዱ ውስጥ ብሎ የሚፈራው ነገር አለ። ና ኑ እኛ ጋር በጣም በአነስተኛ ከ አስራ ሁለት ፐርሰንት አንስቶ እያሉ ነው ላይፎች። ከሄዳችሁ የተሻለ አመት የተሻለ ዘመን እንዲሆንላችሁ የመኪና የቤት ባለቤት እንድትሆን እንዲሁም ካሰባችሁት በላይ ንግዳችሁን የምታስፋፉበት ስራ፣ ደግሞ ላልጀምራችሁ ምን ልስራ ብላች ለተቸገራችሁ ደግሞ የተሻለ ስራ የምትከፍቱበት የምትጀምሩበት አመት ይሁንላችሁ። ከላይፍ ጋር ላይፋችሁን ቀይሩ እያለ ነው እንግዲህ በትክክል በስልክ መስመሮችን መደወል ይቻላል። እንዲሁም ደግሞ የቲክቶክ፣ የዩቲዩብ ና የሌሎችንም የሶሻል ሚዲያ አማራጮችን መጎብኘት ይቻላል ማለት ነው፣ በሰፊው ስለ ላይፍ ቁጠባና ብድር መረጃ ለማግኘት ማለት ነው። እኛም ከልብ እናመሰግናለን።